አሳዛኙ የሙልጌታ ከበደ የሽኝትና የቀብር ስነ ስርዓት ዛሬ ተፈጸመም። ዘገባው የመላኩ ወልደ ሰንበት ነው፣ እንደሚከተለው ይቀርባል። ከምን ጊዜም የቅዱስ ጊዮርጊስ ድንቅ አጥቂዎች መካከል በግንባር ቀደምትነት የሚጠቀሰው የሙልጌታ ከበደን ህልፈተ ህይወት አስመልክቶ የተዘጋጀው የአስከሬን ሽኝትና የቀብር ስነ ስርዓት ዛሬ በአሳዛኝ ሁኔታ ጥቂት ሰዎች ብቻ በተገኙበት ተፈጽሟል። ዛሬ ከጠዋቱ ሶስት ሰዓት ጀምሮ በአዲስ አበባ ስታዲየም በተከናወኑ የአስከሬን ሽኝትና ስነ ስርዓት ላይ የኢትዮጵያ እግር ኳስ ፌዴሬሽንና የቅዱስ ጊዮርጊስ ክለብ አመራሮች፣ የቀድሞ የቅዱስ ጊዮርጊስና ሌሎች ክለብ ተጫዋቾች፣ የእግር ኳስ ቤተሰቦች እንዲሁም የሙልጌታ ቤተሰቦችና ተወዳጆች ተገኝተዋል። በሥነ ሥርዓቱም የፌዴሬሽኑ ፕሬዚዳንት አቶ ኢሳያስ ጂራ፣ የቅዱስ ጊዮርጊስ ክለብ ስራ አስኪያጅ አቶ ሰለሞን በቀለ፣ የደሴ ከተማ ምክትል ከንቲባ እንዲሁም የቀድሞ ተጫዋቾችና አሰልጣኞች ንግግር አድርገዋል። ሁሉም በንግግራቸው ሀዘናቸውን ገልጸዋል፣ የሙልጌታን ታላቅ ተጫዋችነትን መስክረዋል። የኢትዮጵያ ስመጥር ልጅ፣ የወሎ ፈርጥ በሆነው ወንድማችን ሙልጌታ ከበደ ህልፈተ ህይወት የደሴ ከተማና ለአካባቢ ህዝብ የደሴ ከተማ የስፖርት ቤተሰቡ መላው ማህበረሰብ ና አመራሩ መራር ሐዘን ተሰምቶናል። ሙልጌታ አይደለም ለሀገሪቱ ቀርቶ በከተማችን ብዙ ወጣቶች ብዙቹ ወጣቶች ልብ ውስጥ በእግር ኳሱ አርአያነቱ የሚታወስና በሁሉም ልብ ታትሞ የኖረ ስኬቶቹ ወደፊትም ያዩ የሆነ ወይም የሚኖር በመሆኑ ምንም እንኳ ሐዘኑ ቢከብደንና ብናጣውም የእሱን ፈለግ ማስቀጠል የመላው የስፖርት ቤተሰብ ይሁን የእኛም የወደፊት ስራችን ነው። ይህ ሲሆን ነው ሙልጌታ በሕይወት አብሮ ባይኖርም ስራዎቹ ህያው ሆነው የሚኖሩት። መላው የስፖርት ቤተሰብ፣ የሙሌ ቤተሰቦች፣ ወንድሞች፣ በዚህ መልኩ የሚሰጥ መድረክ ላይ ብዙ ለንግግር አይመችም። ነገር ግን ለወሎየው ያደረጋቸው ስፖርታዊ ተጋድሎች ከደሴ ምርጥ ጀምሮ ለቅዱስ ጊዮርጊስ እንዲሁም ከ15 ዓመታት በላይ ለኢትዮጵያ ብሔራዊ ቡድን ከ1975 እስከ 1978 ያደረጋቸው ነገሮች ምንጊዜም የማይረሱ፣ ይህንንም መሰረት በማድረግ የኢትዮጵያ እግር ኳስ ፌዴሬሽን ሽኝቱ እዚህ ታሪክ በሰራበት ሜዳ ላይ እንድሸኝ ስናደርግ ምናልባትም ከዚህ በላይ ህዝቡ ሜዳ ሞልተው ሸኘው ደስ ባለን ነበር ያልሸነፍ ባይነት ምልክት ከስፖርታዊ ስነምግባሩ ባሻገር እስኪሉ ላይ ተጨምሮ እልህኝነቱ ምናልባትም ለብዙዎች እንደ ቀልድ የሚታይ የቡድን ጓደኛው ከሜዳ በካርድ እንዳይወጣ ሜዳ መሀል ያለውን ዳኛ ካርድ እንዳይኖረው በጥበብ ያደረገበት ለቡድኑ ምን ያህል መስዋዕትነትን ለመክፈል የተዘጋጀ ታሪክ የሰራ በተደጋጋሚ ኮከብ መሆን የቻለ ቡድኑንም ብሔራዊ ቡድኑንም በምስራቅ አፍሪካ ደረጃ ያስጠራ ጀግና ልጅ ከሱ በኋላ ለተፈጠሩት የእግር የእግር ኳስ ተጫዋቾች ምሳሌ መሆን የቻለ ተጫዋች ነው ማለት ይቻላል። የእግር ኳስ ንጉስ በ1959 ዓ.ም በደሴ ከተማ ይህችን ምድር በመቀላቀል ሀገራችን ካፈራቻቸው የአጥቂ መስመር ተጫዋቾች በቀዳሚነት ስፍራ የተፈረጀ ስለመሆኑ ብዙሃን የእግር ኳስ አፍቃሪዎች ይስማማሉ። ወላጆቹ ባወጡለት ስም ሙልጌታ ከበደ ቢባልም በኳስ ክህሎቱ፣ በቆራጥነቱ፣ በግብ አዳኝነቱ ግን የበርካታ ስያሜ ባለቤት ለመሆን ችሏል። እግር ኳስ መጫወት የጀመረው በትውልድ ሰፈሩ ገና በልጅነት ዕድሜው ሲሆን በአጫዋወቱ የድንቅ ክህሎት ባለቤት ነው መሆኑን አስመስክረዋል። እዚች ሜዳ ላይ እኔ በ1980 ዓ ም ከቢ ወደ ዋናው ቡድን ሳድግ እሚሰጠን ሞራል የሚሰጠን የአሸናፊነትን እንትን መቼም ሙል ሙልጌታ ከበደን መግለጽ ከባድ ነው። ቢሆንም ሙልጌታ ከበደ በባህሪው ጀግና በአመለሸጋ እንደገና ለቡድን አጋሮች ሞራል በመስጠት ከታች ለሚመጡት ከታች ለሚመጡት ሁሌ በቃ እየጠራ እየሰበሰበ እያናገረን እንዲህ ነው ዛሬ እንዲህ ነው የምታደረጉት እያለ የሚመካሪያችን የነበረ ሙልጌታን መቼም አጣ ነው። መቼም ፈጣሪ አላህ ነብሱን ጀነት ልፈርደስ ይውፍቃት የአስከሬን ሽኝት ስነ በኋላ የታላቁና ሰመጥሮ እግር ኳስ ተጫዋች ሙሉጌታ ከበደ የቅብር ስነ ኮልፌ ኮልፊ በሚገኘው የሙስሊም መካና መቃብር ቀን ሰባት ሰዓት ላይ ተፈጽሟል። በዛሬው የተዋቂው እግር ኳስ ተጫዋች የአስከሬን ሽኝትም ሆነ የቀብር ስነ ላይ ታዲያ ቁጥሩ እጅግ በርካታ ደጋፊ ይገኛል ተብሎ ቢጠበቅም ሳይገኝ ቀርቷል። ሙሉጌታ በኢትዮጵያ እግር ኳስ ውስጥ ላለፉት አምሳ ዓመታት ከተፈጠሩ እግር ኳስ ተጫዋቾች ለክለቡ ሆነ ለሀገሩ በሰራው ስራ እሱን የሚስተካከል የለም ይሁን እንጂ በዛሬው ሽኝትም ሆነ የቀብር ስነ ስርዓት ላይ የተገኘው የስፖርት ቤተሰብ አምስት መቶ እንኳን አይሞላም። ይህም በእለቱ የተገኘውን ሰው ያሳዘነና ያነጋገረ ነበር። በጉዳዩ ዙሪያ ያነጋገርናቸው ፍጹም ያልጠበቁት እንደሆነ ገልጸዋል። ያማልን ቅንጅቱም ራሱ ትንሽ ይጎለዋል። ይህን ግን ያዘጋጁ ሰዎችም ሊመሰገኑ ይገባሉ። ግን ምናልባት የጊዜው መጣደፍም እንደሆነ አላቅም እንጂ ኤክስፔክት ያረኩት እጅግ ከዚህ በላይ ነበር። ጌታ ከሱ በላይ ማን የገዘፋል? እና በዚህ በኩል ያው ክፍተቱ ይስተዋላል። ምናልባት በአንዳንድ ነገሮች በፕሮግራም ቅንጅት ጉርድ ሊሆን ይችላል። እኔ ወይ ግን ዙሮ ዙሮ ህዝቡ ማክብሮ ሸኝቶታል ና ይህንን ፖዘቲቭ ሊማየቱ ይሻላል። ሙልጌታ ይሄ እንግዲህ ይሄ ሜዳ ምናልባትም ሀያ አምስት ሺህ ሊይዝ ይችላል። ከዛም በላይ ውጪ የሚከታተል ሰው ባለበት ሰዓት ቁጭ ብድግ ያስባለ ሰው በእንደዚህ አይነት ደረጃ ሲሸኝ ያሳዝናል። እውነት ለመናገር እኔ ኤክስፔክት ካረኩት በጣም በጣም በታች ነው። እና እንዲ አንዳንድ ጊዜ በህይወት ዘመናችን የሆነ ጥሩ ነገር ለአገር እንደዚህ በተለይ የሰሩ ሰዎችን አክብረን ብንሸኛቸው በጣም ጥሩ ነው። እንግዲህ ከክለቡ ነው የሚጀምረው። ለዚህ ክለብ ወደ 12 ዓመት ምናምን ተጫውተዋል። እንግዲህ እኔና እሱ እንኳን ከኤርትራ ጫማ እኔ መጥቼ ዘጠኝ አመት ነው የተጫወትኩት። ሰባት አመት አብረን ተጫውተናል። እንግዲህ ከብሔራዊ ቡድን ከወጣት ቡድን እስከ ብሄራዊ ቡድን ወጣ ክለቡ ነው መጀመሪያ ያለበት። ክለቦቹ የሙልጌታ ብቻ ሳን ከዛ በፊት የነበሩ እነዚህ ትላልቅ ተጫዋቾች የሚባሉ በህይወት ያለ ሀውልት ማስቀመጥ አለባቸው ወይ አንድ ነገር በስማቸው ማሰየም አለበት ክለቡ። ከዛም እንደ ሀገር ደግሞ እንደ ክልል ደግሞ ይሄ ልጅ ለአዲስ አበባ ምርጥ ስንት ዋንጫ የመጣ ሰው ነው። አዲስ አበባ የሚወክለው አዲስ አበባ መንግስት በስሙ የሆነ ነገር ማድረግ፣ እንዲሁም መንግስት እንደ መንግስት የኢትዮጵያ እግር ኳስ ፌዴሬሽን ይሄ አንድ ነገር በስሙ መሰየም አለበት። ይሄ በህይወት እያለ መደረግ የነበረበት ነው። በህይወት እስካለፈ ግን እሱን ለማስታወስ መጪው ትውልድም ምን አይነት ገድል እንደነበረው እንዲያስታውሰው አንድ ነገር በስሙ አንድ ነገር ቢደረግ ቢሰየም። ብስራት ራዲዮና ቴሌቪዥን በታዋቂው እግር ኳስ ተጫዋች ሙልጌታ ከበደ ሞት የተሰማውን ልባዊ ሐዘን እየገለጸ ለወዳጅና ዘመዶቹ መላው እግር ኳስ አፍቃሪያን መጽናናትን ይመኛል።